በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን ባሕራዩ እስጢፋኖስ ምስሃ ዘምሉ ሃይማኖተ መንፈስ ቅዱስ ጥቅምት 15 እስከ 17 የሚቆይ ታላቅ መንፈሳዊ ጉባኤ ጉባኤያችን ግን የሚጀምረው 11 ሰዓት ከ20 ነው እንዳይዘነጋ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን ህዝቤ ሆይ ሕጌን አድምጡ ጆሮዋችሁንም ወደ አፌ ቃል አዘንብሉ። መዝሙር 77 ቁጥር 1። መላው የጅጅጋ ኦርቶዶክሳውያን ቤተሰቦችና ቅድስት ቤተ ክርስቲያንን የምትወዱና የምታከብሩ የእግዚአብሔርን ቃል የምትሹ ሁሉ መንበረ ጵጵስና ምስራቅ ጸሐይ ቅድስት ኪዳነ ምረት ካቴድራል ስብከተ ወንጌል ከጥቅምት 15 እስከ 17 ለሶስት ቀናት የሚቆይ ጉባኤው ተዘጋጅቷል። ይህም የእግዚአብሔር ቃል የሚታወጅበት የሚነገርበት ጉባኤ እንደመሆኑ መጠን የእግዚአብሔርን ቃል ሰምታችሁ ነፍሳችሁን ሰውነታችሁን መንፈሳችሁን እንድታለመልሙ እንድታጸኑ ጥሪያችን እናስተላልፋለን። ይህ ጉባኤ የተዘጋጀው ለመጀመሪያ ጊዜ በሀገረ ስብከታችን በብፁዕ አባታችን መልካም ፈቃድ ለመጀመሪያ ጊዜ የሚከበረው የሰማዕቱን የቀዳሜ ሰማዕት የሊቀ ዲያቆናት እስጢፋኖስ በዓለ ንግሥን አስመልክቶ ነው። በዚሁም ታላቅ ጉባኤ መጨረሻ የእለቱ እለት በዓሉ የሚከበርና ንግሥ ስለሚካሄድ መላው ኦርቶዶክሳውያን በ17 ሁለተኛው ወር 2018 ዓመተ ምሕረት በጉባኤ ላይ በበዓሉ ላይ ተገኝታችሁ በዓሉ እንድታከብሩ ጥሪያችንን እናስተላልፋለን። ጥቅምት 15 እስከ 17 የሚቆይ ታላቅ መንፈሳዊ ጉባኤ እንዳለ ጥሪያችን እያስተላለፍን ሁለተኛ በዓሉ የቀዳሜ ሰማዕት የቅዱስ እስጢፋኖስ ባለ ክብር ታቦተ ሕጉ ስለሚወጣ ስለሚከበር በእለቱ ተገኝታችሁ ምእመናን የጉባኤያችን ተሳታፊ እንድትሆኑ በስብከተ ወንጌሉ ስም ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር። ወሃረዩ እስጢፋኖስሃ ዘምሉዕ ሃይማኖተ መንፈስ ቅዱስ ቁራን በጅጅጋ ማይበረ ምእመናን ወምእመናት በጅጅጋ ምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ አማኑኤል ካቴድራል በ2018 ዓ ም ጥቅምት 17 የቀዳሜ ሰማያት የቅዱስ እስጢፋኖስ ዓመታዊ በዓል በካቴድራሉ በደማቅ ሁኔታ ለመጀመሪያ ጊዜ ብፁዕ አባታችን በአቡነ ኤልሳ መልካም ፈቃድ ተከብሮ ስለሚውል እንዲሁም ደግሞ በጉባኤው ልዩ የአብነት መምህራን የተጋበዙና በጉጉት የምንጠብቀው ጉባኤ እና በዓል ስለሆነ ሁላችሁ ይህን የምትሰሙ ምእመናን መታችሁ የበዓሉ ተሳታፊ ትሆኑ ዘንድ ቤተ ክርስቲያኗ ጥራን ታስተላልፋለች። ማንም ሊቀር የማይገባው ጉባኤ ነው። በአይነቱ የተለየ ጉባኤ ነው። ያው የጉባኤ የተለየ ስንል ሌላ ለማለት አይደለም። የሰማዕቱ በርዕሰ ከተማው የመጀመሪያ እንደመሆኑ መጠን ሁላችንም ከሰማዕቱ በረከት እየተሳተፍን ደግሞ በቃለ እግዚአብሔር ቃል ነፍሳችን የምናረሰርስበት ጊዜ ስለሆነ ነው። ሁላችሁም በሰዓቱ ተገኝታችሁ የዚህ የቅዱስ ወንጌል ተሳታፊ የሰማዕቱ የቅዱስ እስጢፋኖስን በረከት ተሳታፊ እንድንሆን እግዚአብሔር አምላካችን እንዲፈቅድልን መልካም ፈቃዱ ይሁንልን። ጉባኤያችን ግን የሚጀምረው 11 ሰዓት ከሃያ ነው እንዳይዘነጋ። እናንተ በሰዓቱ መገኘት ብቻ ነው የሚጠበቅባችሁ። ስለ ዝግጅቱና ስለ ጉባኤው ስብከተ ወንጌሉ ተጨንቆ ብዙ ነገር አዘጋጅቶላችኋልና እናንተ የበረከቱ ተሳታፊ እንድትሆኑ ግብዛችን ነው።